የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች በኮንትሮባንድ ንግድ እንደተሰማሩ ተገለጸም። በስፋት እንቃኘዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የአረንጓዴ አሻራቸውን እንዳኖሩ ተገለጸም። ይህንንም ይዘን መተናል። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ ስርዓት እየተፈጸመ ነው ሲሉ የተለያዩ ተቋማት አስታወቁ። በቆይታችን ሙሉ መረጃውን የምታደምጡ ይሆናል። ከብራትና ከቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሸር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች በኮንትሮባንድ ንግድ እንደተሰማሩ ተገለጸም። በአማራ ክልል የአገባዊ ብሔረሰብ ዞን አመራሮች ስልጣንን መከታ በማድረግ በህገ ወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድና አደንዛዥ ዕፆች ንግድ ላይ ተሰማርተዋል እየተባለ በስፋት ሲነገርም ነበር። ባለፈው ሳምንት የእንጅባራ ከተማ አስተዳደር ሰላምና ጸጥታ ኃላፊ በፖሊስ ቁጥጥር መዋሉን በስፋት በማኅበራዊ ሚዲያ ሲዟዟር ነበር። አገው ሚዲያም የጉዳዩን ትክክለኛነት ለማረጋገጥ ታማኝ ምንጮቻችንን አነጋግሯል። ታማኝ አገው ሚዲያ ምንጮቻችን መረጃውን በማጣራትና የብሔረሰብ ዞኑ አብዛኛው አመራሮች በዘረፋ ስራ መሰማራታቸውን አረጋግጠው በርካታ አመራሮች ለጽንፈኛው ቡድን መሳሪያና መረጃ አቀባይ መሆናቸውንም በድፍረት ገልጸዋል። የአገዋዊ ብሔረሰብ ዞን አመራሮች በክልሉ የተፈጠረውን ስርዓተ አልበኝነት ሰበብ በማድረግ ባለፈው አንድ ዓመት ከጽንፈኛው ኃይል ጋር በመሆን ህገወጥ ስራዎችን በመስራት እንደሚታወቁ ታማኝ አገው ሚዲያ ምንጮች ቻችን ገልጸዋል። ባለፈው ሳምንት በአገዋዊ ብሔረሰብ ዞን እንጅባራ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አመራር ስልጣን ከተሰጠበት ቀን ጀምሮ ስልጣንን ያላግባብ በመጠቀም በከባድ የሙስና ወንጀል በከተማ ውስጥ በአደንዛዥ ዕጾች ዝውውር፣ በሕገ ወጥ የመሳሪያ ዝውውር ላልተገባቸው ሰዎች የጦር መሳሪያ በማስታጠቅ ግለሰቦችን ያላግባብ በግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መጠየቅ፣ በሕገ ወጥ መንገድ ለግል ጥቅም በርካታ ገንዘብ በመሰብሰብ እንዲሁም በኮንትሮባንድ ንግድና በሌሎች መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸው ተገልጸዋል። በብሔረሰብ ዞኑ ጥቂት አመራሮች ቤት በፀጥታ አካላት በተደረገ ፍተሻ የቡድን መሳሪያን ጨምሮ የተለያዩ የጦር መሳሪያዎች መገኘታቸውን አገው ሚዲያ ማረጋገጥ የቻለ ሲሆን የእንጅባራ ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ ቤት አንድ ብሬንና ስናይፐር መገኘቱን ታማኝ ምንጮች አስታውቀዋል። በተለያዩ የክልሉ ማህበራዊ ሚዲያ አንቂዎችና የፖለቲካ ተንታኞች የፌስቡክ ገጻቸው ላይ የእንጅባራ ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ መታሰር ዙሪያ የተለያዩ ሀሳቦች እየተንጸባረቁ ሲሆን ይህ መረጃ እስከተዘጋጀበት ሰዓት ድረስ በዞኑም ሆነ በከተማ አስተዳደር በኩል በጉዳዩ ዙሪያ ዝርዝር መረጃ ለማኅበረሰቡ አልተሰጠም። የአገው ህዝብን ስቃይና ግፍ የማይገልጹት ሚዲያዎችና የኮሚኒኬሽን ገጾችም የአንድን አመራር መታሰር ለመግለጻቸው የዞኑ አመራር በአገዋዊ ብሔረሰብ ዞን እንጅባራ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ በመታሰሩ መበሳጨታቸው አንዱ ማሳያና ማረጋገጫ ነው ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የአረንጓዴ አሻራቸውን እንዳኖሩ ተገለጸ። በኢትዮጵያ በየክረምቱ የተለያዩ ችግኞችን መትከል እየተለመደ እንደሆነ ይታወቃል። የመንግስት ሰራተኞች የከተማ ኗሪዎችና የተለያዩ የህብረተሰብ ክፍሎች በየአካባቢያቸው ለችግኝ በተዘጋጀ ቦታ እንደየአቅማቸው ይተክላሉ። በአሁኑ ሰዓት ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ ልማት አሻራ በየአካባቢው ችግኞችን የመትከል ፕሮጀክት እየተከናወነ ይገኛል። ችግኞች በብዛት የመተከላቸውን ያህል በጋ ላይ ግን ተከታትሎ ውሃ ማጠጣትና አስፈላጊ እንክብካቤ ማድረግ ላይ ግን ውስንነት እንዳለ በርካቶች ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ቦሌ ዓለም አቀፍ አውሮፕላን ማረፊያ አካባቢ ችግኝ በመትከል የአረንጓዴ አሻራቸውን አኖረዋል። በመርሃ ግብሮ ላይ የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ ቦነሳዊ ሮስን ጨምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ተሳትፈዋል። በተጨማሪም የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እና የከተማ አስተዳደሩና የቦሌ ክፍለ ከተማ የስራ ኃላፊዎችም ተሳትፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የናይጄሪያ ምክትል ፕሬዚዳንት ካሽም ሼቲማን የህዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፎ የክልል እርሳነ መስተዳድሮች የሁለቱ ከተማ አስተዳደር ከንቲባዎች እና ሚኒስትሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የዘንድሮ የአረንጓዴ አሻራ መርሃ ግብር በይፋ መጀመሩ ይታወቃል። በሀገር አቀፍ ደረጃ በዘንድሮ የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ሀሳብ 75 ቢሊዮን ችግኞች እንደሚተከሉም ይጠበቃል። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ ስርዓት እየተፈጸመ ነው ሲሉ የተለያዩ ተቋማት አስታወቁም። የሁማን ራይትስ ፈርስት የተሰኘ የሀገር ውስጥ መብት ተሟጋጅ ድርጅት በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና የፍርድ ሂደት በማነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው ሲል ክስ አቀረበም። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ በትናንትናው እለት ባወጣው መግለጫም ነዋሪነታቸው በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገ ወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። ለእስር ተዳርገው በኋላ ላይ መፈታታቸውን ያስታወቁ አንድ በከተማዋ ኗሪ የሆኑ የትግራይ ተወላጅ ለምን እንደታሰርን ስንጠይቃቸው ምንም አይነት ማብራሪያ አልሰጡንም ብለዋል። ከበላይ አካል የመጣ ትእዛዝ ነው የሚል ምላሽ እንደተሰጣቸውና እንዲሁም ክስም አልተመሰረተብንም ፍርድ ቤትም አልቀረብንም ብለዋል። ሳልሳይ ወያኔ ትግራይ እንዲሁም ሁማን ራይትስ ፈርስት ዜጎችን ስማቸውን ወይም ብሔራቸውን መሰረት በማድረግ ለእስር መዳረግ ሀገር አቀፍና አለማቀፍ ሕግጋትን የሚጻረርና መጣስ ነው ሲል በመኮንን ያለ ፍርድ ሂደት ለእስር የተዳረጉት ያለምንም ቅድመ ሁኔታ እንዲፈቱ ሲሉ በተናጥል ባወጡት መግለጫ ጠይቀዋል። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም ደግሞ በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው እስር እንዲቆም አሳስቧል። ይህ ድርጅት ትናንት ባወጣው መግለጫ በመንግስት አካላት በተለይም በአዲስ አበባ ፖሊስ የትግራይ ተወላጆች ላይ ተደጋጋሚ እስርና እንግልት እየደረሰ መሆኑን ገልጾ ጉዳዩ በአስቸኳይ እንዲቆምም ጠይቋል። የታሰሩት እንዲፈቱ በወንጀል የሚያስጠረጥራቸው ጉዳይ ካለን በህጉ መሰረት ፍርድ ቤት እንዲቀርቡ ያሳሰበው ድርጅቱ የዘፈቀደ እስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትእዛዝ የሰጡና እየፈጸሙ ያ ያሉ አካላት ውሳኔያቸውንና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑ ሲል ገልጸዋል። ዘጋርዲያን ደግሞ በትግራይ ጦርነት ጊዜ የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቅርበዋል። በጦርነቱ ጊዜ በትግራይ ከሚገኙ ጠቅላላ ሴቶች መካከል 10 ፐርሰንት የሚጠጉ ሴቶች ለፆታዊ ጥቃት መጋለጣቸውን ጥናቶችን ጠቅሶ ዘጋርዲያን አስነብበዋል። ከነዚህ መካከል 70 ፐርሰንት የሚሆኑት በቡድን የመደፈር አደጋ የደረሰባቸው ናቸው ሲል ሲልም ገልጿል። እንደ ዘጋርዲያን ጥናት ሪፖርት የኤርትራ ወታደሮች ዓለም አቀፍ የጦርነት ህግ ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህፀናቸው ውስጥ ባዕድ ቁሶችን መቅበራቸውን ከተጎጂዎች ማረጋገጥ ተችሏል። ዘጋርዲያን አንዲት የጽናት ነው የምትባል ተጠቂና አናግሮ የነበረ ሲሆን በትግራይ ጦርነት ጊዜ በኤርትራ ስድስት ወታደሮች ተደፍራ ራሷ አንስታ ነበር። ጽናት ከመደፈሯን በላይ የተፈጥሯዊ ግፍ እንደተፈጸመባት በገለልተኛ ሐኪሞች መረጃ ተረጋግጧል። በኤርትራ ሴቶች በማዕፀኗ የብረት ቁርጥራጭ፣ የማስታወሻ ወረቀት፣ ብሎኖች እና የትግራይ ሴቶች ማህጸን ፍሬ እንዳያፈራ የሚያደርጉ ቁሳቁሶች በሴትነት ገላዋ በኩል ወደ ማህጸኗ እንዲገባ ተደርጓል። ይህ በጽናት ላይ ብቻ ሳይሆን በሺዎች በሚቆጠሩ የትግራይ ሴቶች ላይ የተፈጸመ አረመናዊ የወሲብ ጥቃት መሆኑን ሪፖርቱ ይገልጻል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።